ይህንን ጽሁፍ የምታዳምጡ ወንድሞችና እህቶች በጌታ በኢየሱስ ክርስቶስ ስም ሰላም ላችኋለሁ። ዛሬ የማነብላችሁ ጽሁፍ ዘ ቡክ ኦፍ ዩር ላይፍ ተብሎ ከተጻፈ አንድ የእንግሊዘኛ ጽሁፍ ላይ የተረጎምኩትን ነው። ስለዚህ ዘ ቡክ ኦፍ ዩር ላይፍ የሚለውን የሕይወትህ መጽሐፍ በሚል ርዕስ አነብላችኋለሁ። በእያንዳንዱ ቀን ህይወት የምትሰጥህ ምንም ያልተጻፈበት ባዶ ወረቀት ነው። ያለፈው ነገርህ በጊዜው ተጽፏል፣ ልትለውጠው አትችልም። ባለፈው በተጻፈው ውስጥ የምታገኘው ታሪክህን ነው። አንዳንዶቹ ገጾች ፈካ ያሉ ቀለማት ሲኖሩት፣ ሌሎቹ ደግሞ የጨለመ ጥላን ይመስላሉ። በእነዚህ ገጾች ውስጥ ሁሌም ልታስታውሳቸው የምትወደው ያሳለፍካቸው መልካም ትዝታዎች ወይንም ደግሞ ከታሪክ ብትችል ለአንዴም ለመጨረሻም ቀዳድ ልታወጣው የምትፈልገው ነገሮች ይኖራሉ። ባለፈው ነገር ሁሉም አይነት ነገሮች አሉ። ዛሬ አዲስ ነገርን ለመጻፍ አዲስ እድል አለ። ምን አይነት ቀለም እንደሚኖረው የምታደርገው አንተ ነህ። ግራ የሚያጋባ ሁኔታ ውስጥ ብትሆንም አስቸጋሪ ሁኔታ ውስጥ ብትሆንም የዛሬን ገጽ ፈካ ያለ ቀለም እንዲኖረው ልታደርገው የምትችለው አንተ ነህ። ዛሬን በሕይወትህ መጽሐፍ ላይ ያሰብከው እንዴት ብለህ ልትጽፍ ነው? ሁሉም ያለው በእጅህ ነው። ያንተም ፈቃድ ይጠይቃል። ገጾቹን ደስ የሚያሰኝ ሁሌም ልታነበው የምትወደው አድርገህ ለመጽሐፍ ለመሆኑ በህይወት ለመኖር የቀረ አንድ ቀን ብቻ መሆኑን ብታውቅ የምታደርገው ነገር ምን ይሆን? ያለ ጥርጥር ከእግዚአብሔር ጋር ከሌሎች ጋር ሰላምን ታደርጋለህ። በወርቃማው የፀሐይ ጨረር፣ ቀስቀስ ያለውን ነፋስ አየር ከምትወደው ሰው ጋር በፍቅር ትደሰታለህ። አንዳንዴ ጌታ የሰጠንን ብዙ በረከቶች አየር፣ የፀሐይ ብርሃን፣ ዝናብ ወዘተ የተለየ በረከት አድርገን አንወስዳቸውም። በዚህ ቀን ደስ ይበልህ። በሕይወትህ ያለውን መልካም ነገሮች ዘርዝረ ቁጠራቸው። እያንዳንዱን ሰዓት እየተደሰት ካሳልፈው። ለሌሎች የተቻለህን አድርግ። በሕይወት በመኖርህ ብቻ ደስ ይበልህ። ሌሎችን ለመጉዳት አታስብ። ፈገግታን የሚሰጥ ሰው ሁን። ለሌሎች የተዘረጋ እጅ ይኑርህ። አቅጣጫን ለመለወጥ በፍጹም ጊዜው አልመሸብህም። ሁሉን እንደ አዲስ ጀምር። አሁን ጌታ በሰጠህ የሕይወትህ መጽሐፍ ገጽ ላይ በደስታ በሰላም የተሞሉ ነገሮችን ለመጻፍ የሚያስችሉህን ነገሮች አድርግ። ዛሬን ዛሬንና አብራ ይዛ የመጣችውን ነገር ሁሉ የሰጠህን እግዚአብሔርን አመስግን። ይህንን የእግዚአብሔር ስጦታ ውብ የሆኑ ነገሮችን ለመጻፍ የሚያስችልህን ነገር ለማድረግ ጸጋውን ጠይቀው። አንድ ነገር ደግሞ አስተውል። ምንም ችግር ቢኖር ውጣ ወረዶች ቢኖሩ ከባድ ነገሮች ቢኖሩ ዛሬን እንዴት መኖር እንዳለብህ የምትወስነው አንተ ነህ። ይህንን ስታደርግ ዛሬ በሕይወትህ የመጀመሪያው ወይም የመጨረሻው ቀን እንደሆነ አድርገህ አስብ። ቀኖች ሁሉ በሰላም እና በደስታ የተሞሉ ይሁኑ።